ሰላም ሰላም የኑር ላይፍ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላሙ ብዝት ይበልልኝ። ዛሬ በተለመደው መልክ ብቅ ብያለሁ። እንዴት ነው እና ተገላይ እኔ ጋር ላይፍ አሸወይና ነው አሸወይና ነው፣ ደስ ይላል። እና ያው ትንሽ ጉዳይ ነበረች ምናምን ቀጠሮ ቀጠሮ ይሌ ምናምን ተገኘሁኝ። እና የስራ ሰዓት ደግሞ እስከሚደርስ እዚህ ጋር ምናምን መጥቼ ባህር ላይ ሪላክስ እያደረኩ ነው። እና ያው ስራ ለመሄድ አንድ አርባ ደቂቃ አለኝ። ስራ ከመሄድ በፊት እዚህ ጋር እንደምታየው ጀርባ ላይ ያው ባህር አለ። ባህሩ ጋር ምናምን ፈታ እያልኩ ነው። ከማን ጋ? ከእናንተ ጋር። ደስ አይልም? ያው አንዳንዴ ለራስ ጊዜ መስጠት የምር አስፈላጊ ነገር ነው። ባላችሁ ጊዜ ሁላችሁም ለራሳችሁ ጊዜ ስጡ። አርባ ደቂቃ አለ፣ ዝም ብላችሁ ያችን አርባ ደቂቃ ከምቆዘም የሆነ ከማስ ምናምን እንዲህ በጣም ጀርባ ላይ ደስ በሚል ሁኔታ የሚገኝ ቦታ ላይ ሂዳችሁ መዝናናት፣ ፏሽር ብትን ማለት የምር ነው የምራችሁ። እና እኔ በጣም ደስተኛ ነኝ። ያው እንደምታዩ አርባ ደቂቃ አለኝ ወደ ስራ ከመግባቴ በፊት፣ አርባ ደቂቃይም በአግባቡ እየተጠቀምኩ ነው እና እናንተም ስትኖሩ ያላችሁን ጊዜ በአግባብ ተጠቀሙ በአግባብ ስትጠቀሙ ሁሉ ነገር በሂደት ስኬታማ ያደረጋቸዋል። ምክንያቱም አንደኛ ሰው አእምሮ ፍሪ ሲሆን ነው የሆነ ጥሩ ነገር አስቦ ስኬታማ የሚሆነው ነው። እኔ ብዙ ጊዜ ለራሴ ጊዜ እሰጣለሁ፣ ራሴን አስደስታለሁ፣ ደስተኛም ለመሆን እሞክራለሁ። ከዛም በኋላ ማስባቸው ነገር እንዳሉ ይሳካሉ። የምር ነው የምላችሁ፣ አትጨናነቁ። ያለን አጭር ጊዜና ጭን አጭር ጊዜ በደንብ አድርገን አጣፍጠን መጠቀም ነው ያለብን። ሰምተሻል ሰምተሃል። ሙዳችን ለራሳችን ባለንበት የምር አለም መጨናነቅ ፏሽር በተን ነው ማለት ምክንያቱም ስንኖር በዓላማ ደግሞ ዓላማ ካለ ለስኬታችን ግብ ነው የሚሆንልን የእኛ እዚህ ጋር ለራሳችን ጊዜ መስጠት ጠንካራ መሆን ጠንቃቃ መሆን ይጠቅመናል ይጠቅመናል። ሰምታችኋል ደግሞ የመቻችሁ ተጠቃሚ ሆኑበት እና ለራሳችን ጊዜ በመስጣታችን ነገል የምናስበውን ነገር በአሪፉ እንድናስብ ይረዳና ብዙዎቻቸው አላቸውን ያልችልም ስኬታማ አይደለውም፣ ሀሳብ ብቻ በስተብኛ ለስትረስ ዲፕሬሽን እና አሳቡን ስትረስ ዲፕሬሽኑ ምታባረረው ምታባረር እኳ አንቺ ነሽ። በራስ ጊዜ በመስጠት የምር ነው የምልሽ። ካልሽበት ቦታ በመንቀሳቀስ እኔ አሁን ያለሁት ከምኖርበት ቦታ በትንሹ 15 ኪሎ ሜትር ርቄን ያለሁት ቀጠሮ አለኝ። ከቀጠሮ በኋላ ደግሞ እዚህ ጋር እንደምታዩት ይኸው ለራሴ ጊዜ እየሰጠሁ ነው። አንድ አርባ ደቂቃ አለኝ እና እናንተም ለራሳችሁ ጊዜ መስጠት አለባችሁ። ዲፕሬሽን ስትረስ ለማባረር ትልቁ ነገር መፍትሄው ምንድን ነው? ካላችሁበት ራቅ ብላችሁ ለራሳችሁ ጊዜ መስጠት። ስትረስ ያስገባኛል ደግሞ ብላችሁ የምታስቡትን ነገር በመራቅ ሰምታቸው ኋል የምር፣ በመራቅ እና ያው በማንኛውም ሰዓት ለራሴ ጊዜ ሰጣለሁ፣ ደስተኛ ነኝ። እናም ደግሞ ያው በብዙ ጊዜ ዲፕሬሽን ስትረስ ሲመጣ ማጬስ፣ መጠጣት መፍትሄ ይሁን መፍትሄው ምንድን ነው? ትልቁ ነገር ለራሳችሁ ጊዜ ሰጣችሁ፣ ዲፕሬሽን ስትረስ የሆነባችሁ ነገር ርቃችሁ የሆነ ወጣ ብላችሁ። አንደኛ የሆነ እንዲህ ዓይነት ቦታ ሲሄድ ያዝናናኛል አንደኛ ይሄ ነው። ሁለተኛ ደግሞ ሾፒንግ ስወጣ በጣም ያዝናናኛል። ሶስተኛ ደግሞ የሆነ ፋሽር ብትንብዬ ሬስቶራንት ላይ ቁጭ ብዬ የሆነ በቃ ስፕሬሶ መጠጣት ይሆነ አለ አይደለ? ለየት ያለ ነገር ማድረግ ደስ ይለኛል። እና እናንተም በዚህ መልኩ የሆነ የሚያስደስታችሁ ነገር አይጠፋም። ብዙ ነገሮች አሉ። እነዛን ጥሩ ጥሩ ምንጭ በማድረግ ደስታችሁን ፈልጉት፣ ደስታችሁን አጣጥሙት። የምር ነው ምላችሁ እና ቤተሰብ እንዳይረሳ ሰብስክራይብ ላይክ፣ ሼር እያደረጋችሁ አበረታቱን። የስራ ሰሆነ በሚቀጥለው ፕሮግራም እስከምንገናኝ ይህ ሳምንት የሰላም የፍቅር የደስታ ይሁንላችሁ እያልኩኝ በሚቀጥለው ፕሮግራም እስከምንገናኝ ቻው ቻው።